ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ስሙማ ልንገራችሁ ብዬ ነው። ዛሬ እኮ ማለት ነው ሀይሚና ብሩኬ ቁጭ ብለው አንድ ላይ ኳስ እያዩ ነው። ልንገራችሁ ብዬ ነው። ኳስ አሁን እያዩ እያ አሁን እንትን ትላላችሁ። የሆነ የሳልኩት ነገር ምንደ ታውቃላችሁ? በአሁን ሰዓት ሀይሚና ብሩኬ ቁጭ ብለው የዌስትሀምና የቼልሲን ጨዋታ እያዩ ነው። እውነቴ ነው የምነግራችሁ ልንገራቸሁ ብዬ ነው ስሙ። ለምን እንደ ታውቃላችሁ ዛሬ ብሩኬ ሀይሚ ቤት መኖር ጀምሯል። ለማንኛውም ማለት ነው ቤተሰብዬ፣ የእኔ ምርጣ ምርጦች፣ የእኔ ምርጦች አናሌ፣ ላይክ፣ ሼር፣ ሰብስክራይብ አድርጎ ምንልላችሁ መሰላችሁ? እንግዲህ ዛሬ ቡብዬ እንደምንም የምር ዛሬ ግን ሶስት መቶ ሺህ መግባት አለባት። እንዲህ ዘጠኝ ምን አባት አሁናንም አጠፈው። ኧረ መለጠጥ፣ በጣም ተለጠጠችብን ታውቃላችሁ አረ ዘጠኝ ጥፊ እንዲህ አይደብርሽም? ምንድን ምንድን ነው ፍጥጥ አለች። በቃ እንዲህ በቃ አይ ላቭ ዩ አለች። ጨረቃ ፋሚሊ አይ ላቭ ዩ በቃ ዘጠኝ የትም አልሄድም፣ የትም አልባረርም፣ በቃ እዚቹ ፍጥጥ እላታለሁ ሆነ ያለችው። እንዶ እዚቹ ፍጥጥ እላታለሁ። ተፋጠጠችን እቺ ዘጠኝ ማለት ነው። ባለጌ አንቺ ባለጌ፣ እንዶ ቁጭ ትያለሽ ተፋጠጫለሽ ከኛ ጋር ዛሬ ደግሞ ማለት ነው የምሬን ነው የምላችሁ፣ ጭቅጭቃቸውን ንትርካቸውን፣ የብሩክ ያነጋገርም ያሳቀኝም አለ ያሳዘነኝም አለ። መግቢያ ላይ የተነጋገራቸው ንግግሮች በጣም አሳዝነውኛል። አለ አይደለም በቃ ምን አለ፣ ፈጣሪ ሆይ በቃ ታርቀው እንደ ይህንኝ ትተው እንዶ በቃ በፍቅር ቢመጡልን ምን አለበት ብዬ ተመኘሁ። መጀመሪያ ላይ ሲያወራ ማለት ነው ከዛ ደግሞ ሲመጣ ከገባ በኋላ ውጣልኝ ስትለው አንቺ ሴትዮ ሴትዮ ለአንቺ ብዬን የመጣው ሴትዮ በአንቺ የትም አልሄድም የሚለው ፓርት ደግሞ በጣም አሳቀኝ። እግዚአብሔርን ነው የምላቸው የምሬን ነው። እና ብርኬ እንግዲህ መግቢያ ላይ የተናገራቸው ንግግሮች አሉ። ያው ስላለፈ ታሪኩ ምንም አዲስ ነገር እንደሌለ፣ እንዲሁም ደግሞ የድሮ ፍቅረኛ እንደሆነች ምንም በቃ ግልጽ እንደሆነ አሁን እኔና ሀይሚ ባለንበት ከሆነ እኔ እቀጣለሁ ፈረጃለሁም ነገር ግን ባለፈ ታሪክ ላይ ምንም ማድረግ አልችልም ብሏል። በጣም ውስጤን የነካኝ ንግግር ደግሞ አንዳንድ ሰዎች ሴቶችም ሆነ ወንዶች በመጀመሪያ ፍቅረኛችሁን አልፈልግም በቃኝ ብላችሁ ጎርታችሁ አስለቅሳችሁ አሰቃይታችሁ ልባቸውን ሰብራችሁ ድቁስቁስ አድርጋችሁ ከሄዳችሁ በኋላ እንደገና እነዚያ የተሰበሩ ሰዎች ተጠጋግነው እንዳዲስ ልባቸውን አድሰው የሆነ ጥሩ ነገር ላይ ጥሩ ፍቅር ሲጀምሩ፣ ጥሩ ነገር ላይ ሲደርሱ መታችሁ የሰው ህይወት የምትበጠብጡ የሰው ሰው ህይወት ለማበላሸት የምትሞክሩ የጣላችሁትን እናንተ ሰው ሲያነሳው አይታችሁ ሲስተካከል አይታችሁ መታችሁ እንደገና ለመስበር የምትሞክሩ ሰዎች የምድሬን ነው ምላችሁ፣ ዘላለማ ህይወታችሁ ይበላሽ። ዘላለም ዓለም የእናንተ ህይወት አይቅና። ዘላለም ዓለም ፍቅር እንዳጣችሁ ኑሩ። ፍቅር ማጣት ምን እንደሆነ ታውቁት፣ ያላችሁ ሁሌ የወደዳችሁት ሲከዳችሁ ይኑር። ሁሌ ያመናችሁት ሲከዳችሁ ይኑር። ትልቅ እርግማን ነው ይህን ያልኩት። ልባችንን ሰብራችሁ ድቁስቁስ አድርጋችሁ ትታችሁን አስለቅሳችሁን፣ ደምንባ አስነብታችሁን ህይወት እንድንጠላ ፍቅር እንድንጠላ ፍቅር የሚባል ነገር በዚህ ምድር ላይ እንደሌለ እንድናስብ አድርጋችሁን ከሄዳችሁ በኋላ እንደገና ተመልሳችሁ የኛ ህይወት ለመበጥበጥ ለምትሞክሩ ሰዎች ነው። እኔ በራሴ የደረሰብኝ ስላለን ይሄን እምላችሁ። እውነቴን ነው እምላችሁ፣ እውነቴን ነው እምላችሁ። ሥርዓት ይኖራችሁ። እግዚአብሔርን ፍሩ። ያ የሰበራችሁት ያንከታከታችሁት ልብ ተጠጋግኖ ተሰፋፍቶ በሌላ ሰው ታድሶ ሲመጣ ድጋሜ ለመስበር አትምጡ። እውነቴን ነው የምላችሁ። ይህ የብሩኬ ፍቅረኛ ለይሄ፣ መልእክቴ ለብሩኬ ፍቅረኛ ነው። ለድሮ ምን አባሽ ልሰሪ መጣሽ? አሁን ብሩኬ ተናግሯል ብዙ ነገር፣ በፍቅር ምክንያት እንደደረሰበት ጋቢሾ ላይ ገብቶ ተናግሯል ብዙ ነገር። ስለዚህ ምን ልሰሪ መጣሽ? አሁን ብሩኬን፣ ብሩኬ ደህና ነገር ላይ ሲደርስ፣ ጥሩ ደረጃ ላይ ሲደርስ፣ መኪናውን አይተሽ መተሽ ነው አደለም? መኪናውን አይተሽ ከዛ ከሀይምዬ ጋር ጥሩ ፍቅር ሲጀምሩ ከሀይምዬ ጋር ምጥንጥን ብለው የሚያምሩ ጥንዶች ሲሆኑ አይተሽ ቀናሽ እና ህይወታቸው ልት በጠብጭ መጣሽ፣ አይደለም ከዛ አይ አይሆንም። እኔ አሁን ላይ በልቤ የነገሰች ሴት አለች። እኔ አሁን ላይ በልቤ የሰፈነች አስተዋይ የትንሽ ትልቅ ንግስት ልዕልት የሆነች አስተሳሰቧ እንደ ዘመኑ ልጅ ሳይሆን እንደ ድሮ ትላልቅ ሰዎች ዩቱበር ሳይሆን ንግስት መሆን የሚገባት ሴት አለች በልቤ የነገሰች ብሎ ሲነግርሽ፣ ምን አሰብሽ? አ እንደዛ፣ ልክ እንዴ? እንደዛ ማ ከሆነ አንተ አሁን ያለህበትን ፍቅር እቀማሃለሁ፣ ህይወት ግን አበላሸዋለሁ ብለሽ የድሮ ፎቶ እያቀነባበርሽ ለሀይሜ ላክሽ። አረ ሀይሚዬ ደግሞ የዋህናት ሞኛ ሞኝናት ብሩኬን ትወደዋለች ጣልተው አይደለም። ወይም ደግሞ ከአንቺ ጋር አሁን ላይ ተመልሶ ወደ አንቺ ይመለሳል ወይም ደግሞ አንቺ ትነጥቂኛለሽ ብላ አይደለም። አሁን ላይ ሀይሚዬ የተበሳጨችው ሀይሚዬ የተበሳጨችው ስለምትወደው ቅናት ብጤ ተሰምቷል ነው። ገባሽ? ሰው በሚወደው ሰው ይቀናል። በቃ ይቀናል። ሰው በሚወደው ሰው ይቀናል። የብሩኬ ንግግር በጣም በጣም እንትን ያለኝ መግቢያው ላይ የተናገረው ንግግሮች የሆነ ሰው እናንተን አላገኘ ሲላችሁ ህይወታችሁን ለመበጥበጥ ይመጣል። ትክክል ቡቡዬ እና አንቺ የድሯ የብሩኬ ፍቅረኛ፣ መቼም ብሩኬ ወደ አንቺ ሊመለስ ወይም ደግሞ ያንቺ ሊሆን አይችልም። ስለዚህ ክብርሽን ጠብቀሽ አርበሽ ጠቀመጭ። እንዳጋጣሚ ፎቶሽን ካገኘ ነው ደግሞ እንረጋግጥሻለን። ስሚ ጨረቃ ፋሚሊ ጨፈላልቀው ነው የሚጥሩሽ። ክብርሽን ጠብቀሽ ተሰብስበሽ ተቀመጪ እና እንግዲህ ቡቡዬ በጭቅጭቅም በንትርክም ወደ ሀይሚዬ ቤት እንግዲህ አርፏል። ሀይሚዬ ደግሞ ተረጋጊ፣ እራስሽን አረጋጊ የኔ ቆንጆ። ቤት ዘግተሽ ምግብ አልበላ እምትይው ለማባቱ ብለሽ ነው? ለማን ብለሽ ለማን ብለሽ ነው? በቃ ተረጋግተሽ ፏ ብለሽ ተቀመጪ እንዴ። ማን ደስ ይበለው ብለሽ ነው? ምግብ ሳበ በር ዘግተሽ የምታለቅሸው ማን ደስ ይበለው ብለሽ ነው? ለማን ደስታ ብለሽ ነው? ሁለተኛ ነገር፣ ለዚሽ ለድሮ ፍቅረኛ ተብየዋ ደግሞ በራ ትክፈጭላት። ሀይሚዬ አሳልፈሽ አትስጪው። የፈለገ ነገር ቢሆን የድሮ ታሪክ ከሆነ አይመለከተኝም ብለሽ ለሷ መልሰስ ጫት አይመለከተኝም፣ በቃ አገባኝም በያት። ብሩኬን በድሮ ማንነቱ ሳይሆን በአሁን ማንነቱ ነው የምወደው። ስለዚህ ድሮ ምንም አድርጌው ምንም ሁኜ እኔ አይመለከተኝም፣ አሁን ብሩኬ ከኔ ጋር ነው ብለሽ ተስፋ አስቆርጫት። ይች ምቀኛ ማለት ነው። ምቀኛ ርንዱ ምቀኞች የተጣሪ ያለ ርንዱ ምን ይሻላችኋል? ለማንኛውም እኛ አስተያየት የምንሰጠው በሬል ቢሆን ነበር። ሀይሚዬና ቡቡዬ መቼም አይለያዩም፣ ሁሌም አንድ ናቸው። ደህና ሁኑ፣ ወዳችኋለሁ።